ጤና ይስጥልን። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት እመርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታም እናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በአሳ መስጫ ሳጥናችን ላይ ዛሬ ሲዳማ ቡና ድል ያደረገበት የአዲስ አበባ ስቴዲየም ጨዋታን እናደርሳችኋለን። እናንተ ደግሞ ከስቴዲየም ውጭ የነበረውን ድባብ ብታደርሱን ደስ ይለናል። በቦታው ላይ የነበራችሁ ቺን ዋንጫ ለማንሳት ሜዳ ውስጥም ከሜዳ ውጭም ብዙ ፍልሜዎች ነበሩ። ለማንኛውም ከዚህ ጋር የተያዘ ያገኘናቸው ለየት ያሉ ጥንቅሮች አሉ፣ እናደርሳችኋለን። በአሳ መስጫ ሳጥናችን ላይ ግን ከስቴዲየም ውጭ የነበረውን ድባብ ብታደርሱን ደስ ይለናል። ከዛ በተጨማሪ በአዳማም የኢትዮጵያ ፕሪሚየር ሊግም እንዲሁ መርሃ ግብሮች ቀጥለው እየተካሄዱ ነበር ስለሱም የምንላችሁ ነገር አለ። በአውሮፓ ዛሬ የኔሽንስ ሊግ የደረጃ ጨዋታ ተካሂዶ ነበር። በፈረንሳይ የበላይነት ተጠናቋል። ኬሊያን መባፔን ግን በተለየ መንገድ ማንሳት ስለወደድን ጨዋታው ላይ እናነሰዋለን። ክለቡን በይፋ የለቀቀው ተጫዋች ዛሬ ከብሔራዊ ቡድን ስንብት የደረሰው አሰልጣኝ ያለ፣ ከዛ በተጨማሪ እጅግ በጣም አስደናቂውን ተጫዋች በተመለከተ ሪያል ማድሪድ ቤት ተጨማሪ መረጃዎች እናደርሳለን። ዣቪ አሎንሶ ቀነቀጠሮ አስይዟል ለሪያል ማድሪድ ደጋፊዎች የላሊጋው ፕሬዝዳንት። ዣቪየር ቴባስ ግን ምን አስበው እንደሆነ አላውቅም፣ አንድ በጣም ለየት ያለ አነጋጋሪ ሀሳብ አጋርተዋል። የእሳቸውን ለየት ያለ ሀሳብ ለእናንተ ውድ አድማጮቻችን እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ለየት ለየት ያሉ የዝውር መረጃዎችን ሰምተናል። ሲቲ ቤት የሚለቀውን ተጫዋች ፈላጊዎች ብቅ ብለዋል። ቼልሲ ሊያስፈርሙ የተመኘውን ግብ ጠባቂ ማይክ ሚኛንን በተመለከተ ስለ ተጫዋቹ ሰፋ ያለ መረጃ እናደርሳችኋለን። ያው የዝውር ጥያቄ ውድቅ እንደነበረ ቀደም ባለው ስፖርት ጥንቅራችን ወዲያው በሰበር አድርሰናችሁ ነበር። መጣን መረጃዎችን በምትከታተሉበት ቃል ስፖርት ዩቲዩብ ቻናላችን ከሊቨርፑል ጋር በተያዘ ጀርመን ከፈረንሳይ በተሸነፈችበት ጨዋታ ላይ ፍላረን ወርዝን በተመለከተ የምናደርሳችሁ መረጃ አለ። በጀርመንና በፍራንስ ጨዋታ ወደ ሰባት ነጥብ ሁለት ሬቲንግ የተሰጠው ግን የቢንስፖርት ተንታኞች ጨዋታውን በቀጥታ ሲያስተላልፉት የነበሩት በተጫዋቹ ላይ ያላቸውን መልከት አጋርተዋል። ባየር ሊቨርፑልሰን አሁንም የሊቨርፑልን ጥያቄ እየተቀበለ አይደለም። ሲሆን ሜሎስ ከርኪዝ ዲው ፊርሞን ለማኖር ሲባል በርነማውዝ ብሔራዊ ቡድን አስፈቅዶ ከስብስብ ውጭ አድርጎታል። በሊቨርፑል ይጠበቃል። ሊቨርፑል ቤት በርካታ የዝውር መረጃዎችን ይዘናል። ትራንስፈር ማርኬት የአርሰናሎቹን ቡካዮ ሳካ፣ ዴክላን ራይስ፣ ሉዊስ ስኬሊን በተመለከተ ሰፋ ያለ መረጃ ይዞ ወጥቷል። ውዱ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ እንዳሉ ይታወቃል። ከዛ በተጨማሪ አርሰናል የሚፈልገው አጥቂ ቤንጃሚን ሸሽኮን በተመለከተም ተጨማሪ መረጃ ለአርሰናል ደገፊዎች ከዚህ ዝውውር ጋር አያይዘን የምናደርሳችሆናል። በቡድን ዜና ኦ ዴ ጋርደን የተመለከተ ተጨማሪ ጥንቅር ይዘናል። ማንቸስተር ዩናይትድ ግብ ጠባቂ እያፈላለገ እንደሆነ ግልጽ ነው። ይታወቃል እንደም ሩበን አሞሪ በራሳቸው ግብ ጠባቂም ኋላውንም ተከላካዩ ሁሉንም እናጠናክራለን ብለው ነበር። ዛሬ ከአንድ ወሳኝ ተጫዋች ጋር ስማቸው በስፋት እየተያዘ ይገኛል። የሌኪፕን መረጃ ለዩናይትድ ደጋፊዎች እናደርሳለን። ከዛ በተጨማሪ ወደ ዩናይትድ ይመጣል ተብሎ ከብሬንትፎርድ ጋር ድርድር ስለሚደረግበት ብሪያነ መቤሞ፣ ስለ ፈራሚው ማቴዎስ ኩና፣ ክለቡን ስለሚለቁ ተጫዋቾችና ቪክተር ጌኬሬስክነበ ተመለከተ ተጨማሪ መረጃ ለዩናይትድ ደጋፊዎች እናደርሳለን። ነኚህ ብቻ አይደለም፣ ሌሎች የተመራረጡ ስፖርታዊ ጥንቅሮችን ይዘናል። ላይክ አርጉን አበረታቱን። ውድ ቤተሰቦቻችን ሀሳብ፣ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ስላምታጋሩን አስቀድመን አመስግነን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ዛሬም እንደ ሁልጊዜው ሀገራዊ ጉዳዮችን በማስቀደም እንጀመር። ሲዳማ ቡና ከወላይታ ድቻ ያደረጉት የ 2017 የኢትዮጵያ ዋንጫ የፍጻሜ ጨዋታ በሲዳማ ቡና ሁለት ለአንድ አሸናፊነት ተጠናቋል። የሲዳማ ቡናን የማሸነፊያ ግብ መስፈነ ታፈሰና ሀብታሙ ደሴ ከመረበ ያሳርፉ ለወላይታ ዲቻ ካርሎስ ዳምጠው ነበረ። ገና በ13ኛው ደቂቃ ቀዳሚ አድርጓቸው እስከ ሀኛው ደቂቃ ይመሩ ያስችላቸው የነበረውም ግን ውጤት ማስጠበቅ አልቻሉም። ወላይታ ዲቻ ባለፉት ተከታታይ ሁለት ዓመታት የኢትዮጵያ ዋንጫ ፍጻሜ ጨዋታን እንደዚሁ ተሸንፈዋል። ሲዳማ ቡና ማሸነፉን ተከትሎ በሚቀጥለው ዓመት የኢትዮጵያን ክለቦች በመወከል በአፍሪካ ኮንፌዴሬሽን ዋንጫ ውድድር ላይ የሚሳተፍም ይሆናል ማለት ነው። ሲዳማ ቡና የ2017 የኢትዮጵያ ዋንጫ አሸናፊ ሆኗል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ትልቁ ዋንጫ አሸንፏል። ሲዳማ ቡና በቀጣይ ሲዝን በአፍሪካ ኮንፌዴሬሽን ዋንጫ ይሳተፋል። ለሲዳማ ቡናዎች እንኳን ደስ ያላችሁ ማለት እንወዳለን። በዚህ አጋጣሚ ግን ወደ ቤተሰቦቻችን አርብ ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ ዋንጫ አሸናፊው ሲዳማ ቡና ነበረ። ከአንድ ቀን በኋላ ደግሞ ኢትዮጵያ ዋንጫንም በድጋሚ አሳክተዋልና ሳምንቱ የሲዳማ ቡና ነበር ማለት ይቻላል። በድጋሜ ለሲዳማ ቡና ስፖርት ክለብ ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። ጨዋታው በአዲስ አበባ ስቴዲየም ነበር የተደረገው። በዝግ ስቴዲየም እንደሚደረግ በማለዳው መረጃችን ነግረናችሁ ነበር፣ ነገር ግን የኢትዮጵያ ብሔራዊ ሚዲያ በቀጥታ ሽፋን ጨዋታውን ሲያስተላልፍ ነበረ። የአዲስ አበባ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በፌዴሬሽኑ ውሳኔ መሰረት ነው ጨዋታውን በዝግ ያካሄድ ነው ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ከጸጥታ ስጋት ጋር በተያዘ ነው። በድንገተኛ ትእዛዝ ከበላይ አካል በመጣ ድንገተኛ ትእዛዝ ያለ ደጋፊ ጨዋታው እንዲደረግ ያደረግ ነው ብለዋል። ከስቴዲየም ውጭ ግን ብዙ ግርግሮች እንደነበሩ መረጃዎች ደርሰኗል። ለማንኛውም እውነቱን ለማጣራት ስለፈለግን ነው። እናንተ ውድ አድማጮቻችን ከስቴዲየም ውጭ የነበረውን ድባብ ግን ብታደርሱን ደስ ይለናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችም ቀጥለው እየተካሄዱ ይገኛሉ። 34ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቀን 9 ሰዓት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያደረጉት ሁለቱ ቡድኖች አርባ ምንጭ ከተማና ቅዱስ ጊዮርጊስ ያለ ምንም ግብ 0 ለ0 በሆነ አቻ ውጤት አጠናቀዋል። ቅዱስ ጊዮርጊስ እንደ ወትሮ አይደለም። በተለይም በቅርብ ዓመታት ውስጥ የአዲስ አበባ ከተማ ተወካዮቹ ቡናም ቅዱስ ጊዮርጊስም እንደ ሲወትሩ አይደሉም። በሌሎች የክልል ክለቦች ብልጫ እየተወሰደባቸው ይገኛሉ። ቅዱስ ጊዮርጊስ ዛሬም ነጥብ ማግኘት አልቻለም። በአውሮፓ መረጃችን የዩኤፋ ኔሽንስ ሊግ የደረጃ ጨዋታ ተጠናቋል። ጥቂት ደቂቃዎች በፊት የኔሽንስ ሊግ የውድድር የደረጃ ጨዋታ በፈረንሳይና በጀርመን መካከል ነበር የተደረገው። ጨዋታው ሲጀመር ጀርመን ፍጹም የበላይ ነበረች፣ ጨዋታው ሲጠናቀቅ ደግሞ ፈረንሳይ ፍጹም የበላይ ነበረች። በፈረንሳይ ሁለት ለባዶ አሸናፊነት ተጠናቀቀም። አርባ አምስተኛው ደቂቃ ላይ ኬልያን ምባፔ ውብ የምትባል ግብ አስቆጠረ በተለይም የራሱን ጥረት ታክሎ ከዛ በኋላ ሰማንያ አራተኛው ደቂቃ ላይ ራሱ ኬልያን ምባፔ ማስቆጠር የሚችለውን ኳስ ለኦሊስ የሰጠውና ኦሊስ ያስቆጥሮ ጨዋታ ሁለት ለባዶ ተጠናቀቀ ፈረንሳይ የውድድሩ ሶስተኛ ደረጃን ንበቢያ ስታጠናቀቅ ጀርመን አራተኛ ደረጃን ይዛ ለማጠናቀቅ ተገድዳለች ከውጤቱ በኋላ ለተመልካች በጣም ማራኪ ጨዋታ ነበረ ምናልባት በርካቶች ተመልክታችሁታል ብለን እናስባለን ይባላል ። ጨዋታው ፍጹም አዝናኝ ነበረ፣ በሙከራ የታጀበ ነበረ። አንግል የመለሳቸው በርካታ ኳሶች፣ በተለይም የፈረንሳዩ ግብ ጠባቂ በርካታ ኳሶችን አድኗል። ቴሪስቴገን ደግሞ አንድ ኬልያን መባፔን ቮሊ የመለሰበት መንገድ ባይመልሰው ኖሮ ምናልባት የውድድሩ በጣም አስገደናቂ ገብተውን ነበር። ብዙ ብዙ ሊባልለት የሚችል ጨዋታ ነው። ማራኪው ጨዋታ በፈረንሳይ ብሔራዊ ቡድን ሁለት ለባዶ አሸናፊነት ተጠናቋል። ኬልያን መባፔ ከአስራ አንድ ጨዋታ በኋላ ያለፍጹም ፍጹም ቅጣት ምት ግብ ያስቆጠረበት ጨዋታ ነበረ። ኬልያን መባፔ 62 ተጫዋቶችን አድርጓል። በዚህ ውድድር ዓመት 45 ግብ፣ 7 አሲስት ወርቃማ ጫማውን ወስዷል። እንደዚሁም የውድድር ዓመቱ ከፍተኛ ግብ አስቆጣሪ ነው። የአውሮፓ ሱፐር ካፕ፣ የፊፋ ኢንተርኮንቲኔንታል ዋንጫ እንዳሳካ እናስታውሳለን። ኬልያን መባፔ ለፈረንሳይ ብሔራዊ ቡድን በአጠቃላይ 90 ጨዋታ፣ 50 ግቦች፣ 37 አሲስት በዘጠና ጨዋታ 87 የግብ አስተዋጽኦ አለው። በነገራችን ላይ ኬሊያን መባፔ የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን የሚቀረው ሰባት ግቦች ብቻ ናቸው። ገና በ26 ዓመቱ ነው ይህ ሪከርድ ላይ መድረስ የቻለው። የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ኦሊቬ ዥሩ በ137 ጨዋታ 57 ግቦች፣ ቴሪ ዳንኤል ሆንሪ በ123 ጨዋታ 51 ግቦች፣ ኬሊያን መባፔ ገና በ26 ዓመቱ በዘጠና ጨዋታ ብቻ 50 ግቦች ላይ መድረስ ችሏልና አስደናቂ ሪካርድ ነው። ለማንኛውም ለሱ ግን ከ11 ጨዋታ በኋላ ከክፍት ጨዋታ ግብ ያስቆጠረበትም ምሽት ነበረ። ጨዋታውን የታደማችሁት ግን እንዴት አገኛችሁት? አጋሩን። ኢንተር ሚላን በነፃ ወኪል መለያየቱን አስታውቋል ከማርክ አርናቶቪች ጋር። ከዚህ በኋላም የቡድን አካልም አይደለውም ብሏል ማርክ አርናቶቪች። ስለሆነም በነፃ ወኪል ወዴት ያመራል የሚለው ሲጠበቅ እንደተለመደው የሳውዲ አረቢያ ክለቦች በቀጣይ ከተጫዋቹ ጋር ድርድር ያደርጋሉ ተብሎ ይጠበቃል። ተጫዋቹም ኢንተር ሚላንም በዛሬው ዕለት በስምነት ተለያይተዋል። ጣሊያን ብሔራዊ ቡድን ዋና አሰልጣኝ ሉቺያኖ ከኃላፊነታቸው መሰናበታቸውን የጣሊያን መገናኛ ብዙሃን አረጋግጠዋል። ብሔራዊ ቡድኑ ከቀናት በፊት ያደረገው የመጀመሪያ ዓለም ዋንጫ የማጣሪያ ጨዋታ በሽንፈት ነበር የጀመሩት፣ ያውም በኖርዌይ ሶስት ለባዶ ተሸነፈው። ይህንም ተከትሎም የአሰልጣኝ ሉቺያኖ ስፓሌቲና የጣሊያን ብሔራዊ ቡድን መለየታቸው ተረጋግጧል። ጣሊያን ባለፉት አራት ጨዋታዎች ሶስቱን ስትሸነፍ ባንዷቸው ተለያይታለች። የጣሊያን ብሔራዊ ቡድን በቀጣይ አሰልጣኝ ፓውሊ ወይም አሰልጣኝ ክላውዲዮ ራኔሪን ለመሾም እያሰቡ መሆናቸውም ነው ይፋ የተደረገው። ከአሰልጣኙ ጋር በዛሬው ዕለት በይፋ ተለያይተዋል። ናስር አልከላፊ የፓሪስ ሰን ዠርሜን ፕሬዚዳንት ሉዊስ ኤነሪኬ የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ እንደምናሸንፍ የነገረኝ ወይም ቃል የገባልኝ ገና የአርሰናልን ጨዋታ ሳናደርግ በፊት ነው ብሏል። ስለሆነም የአርሰናልን ጨዋታ በፊት ዋንጫው እንደምናሸንፍ እርግጠኛም ባለሙሉ ልብም ነበር ብለዋል። የዘንድሮ የውድድር ዓመትን እሳቸው በተለይም ያለ ኬሊያን መባፔ ማሳካታቸውን ተከትሎ በርካታ የዜና ምንጮች ለኬሊያን መባፔ ቢኖር መልካም ነው ሲሉ ነበር። ሉዊስ ኤነሪኬም እሳቸው ግን የፍራንስ ሊጋ በጣም ጠንካራ ነው ብለው የሄደበትን የስፔን ላሊጋ ኬልያን መባፔ የሄደበትን የስፔን ላሊጋ ግን ግብ ለማስቆጠር ቀላሉ ማለታቸውን ቀደም ባለው ማድረጃ ሸነግረናችሁ ነበረ። ቴሪ ዳንኤል ሆነሪ የቀድሞ የአርሰናል ሌጀንድ በእግር ኳስ ከሚገርሙኝ ነገሮች አንዱ ሜሲ፣ ሮናልዶ፣ ዚዳን፣ ማራዶና አይነት እነሱን የሚተካ ማንም አይመጣም ብለን ስናስብ የነበረው ነገር ነው ብሏል። ከዛን ላሚን ያማል መጡ። አሁን ደግሞ ፍራንኮ ማስታንቱኖ የተሰኘ በቅጣት ምት ስፔሻሊስት የሆነ ተጫዋች መጥቷል። አርጀንቲናውም እንደሆነ አውቅ ያለው ብሏል። ይህ የ17 ዓመት አርጀንቲና የሪቨር ፕሌት ተጫዋች ወደ ሪያል ማድሪድ ለመግባት መቃረቡ ይታወቃል። ባሳለፈው ነው ሳምንት አርጀንቲና ከቺሊ ጋር ባረጉት ጨዋታ ተቀይሮ በመግባት የመጀመሪያ ብሔራዊ ቡድን ጨዋታውን ማድረጉ ይታወቃል። ቴሪ ዳንኤል ሆነሪ ግን ይህ ተጫዋች እድገቱ በጣም አስገራሚ ነው፣ በአንድ ቅጣት ምት ጨዋታን መወሰን የሚችል ወይም የደርቢ ጨዋታን መወሰን የሚችል ተጫዋች ብሎ ወድሶታል። እናም ከሜሲም ከሮናልዶም በኋላ የአውሮፓ እግር ኳስ የሚቆጣጠሩ መጥተዋል። ለአብነት ያክል ብሎ ላሚን ያማል፣ አሁን ደሞ ፍራንኮ ማስታንቱኖን እንደ አብነት አንስቷል። ሪያል ማድሪዶች በቀጣይም የኪቦት ኮርቷን ኮንትራት ለማራዘም ጥረት ያደርጋሉ ተብሏል። ከጁላይ አንድ ጀምሮ እንግዲህ አንድ ዓመት ኮንትራት ይቀረዋል። ስለዚህ ተጫዋቹም በቀጣይ ወር ጀምሮ ኮንትራት የማራዘም ሂደት ወይም ደግሞ ያለውን ኮንትራት እንዲያድስ ድርድር የማድረግ ሂደቱ ይቀጥላል የተባለው ስለሆነም ከቀጣይ ወር ጀምሮ በሪያል ማድሪድና በተጫዋቹ መካከል ድርድር ይደረጋል። ሪያል ማድሪዶች በተጫዋቹ እጅግ በጣም ደስተኛ ናቸው ተብሏል። እናም ከስምነት ለመድረስ በጣም ቀላሉ ብሎት ያለፈ ፋብሪጆ ሮማኖ ድርድሩ ስለሆነ በቀጣይ ወር ላይ ነው ድርድሩ የሚጀመረው። የዣቪ አሎንሶ ፕሮግራምም ይፋ ተደርጓል። ዣቪ አሎንሶ ሰኞ የመጀመሪያ ስልጠናውን በሪያል ማድሪ ቤት ለተጫዋቾቹ ይሰጣል። ከዛ በኋላ ሁለተኛ ስልጠናውን ደግሞ እሮብ ያደርጋል ማለት ነው። ከዛ በኋላ በቀጥታ የሚያመሩት ውድ ቤተሰቦቻችን ወደ አለም ክለቦች ዋንጫ ነው። ከአልሂላል ጋር ጨዋታቸውን ያደርጋሉ ማለት ነው። ስለሆነም በቀጣይ እንግዲህ የልምምድ ማዕከሉ ላይ በቫልዴባስ የሪያል ማድሪድ የመጀመሪያውን ልምምድ ያሰራል ማለት ነው። ሰኞ የሚደረግ ልምምድ ይሆናል ማለት ነው። የላሊጋው ፕሬዚዳንት ዣቪር ቴባስ ከሰሞኑ በቴሌቪዥን ስክሪኖች ላይ አይጠፉም። ከመጡ በኋላ ደግሞ በርካታ አነጋጋሪ ሀሳቦችን ያነሳሉ። ከሰሞኑ ባርሴሎናን ማስጠንቀቂያ እንደሰጡት ነግረናችኋል። የአምናውን አይነት ስህተት እንዳይሰሩና እኛ እያጠናን ነው፣ ዩኤፋን ባርሴሎናን ያጥና ወይም ይመርምር ማለታቸውን ነግረናችሁ ነበረ። ዛሬ ደግሞ ራፊኒያ ከያማል ጋር በተመሳይ ደረጃ ነበረ። አሁን ግን የባርሴሎና ደጋፊዎች ባላንዶር የያማል ነው እያሉ ነው ራፊኒያን ረስተው ል ብለው ሌላ ውዝግብ የሚፈጥር ሀሳብ አንሰተዋል። አንዳንድ ጊዜ አንድን ልዩ ተጫዋች ባላንዶር ተሸላሚ አድርጎ ለማስታወቅ ጥረቶች ይደረጋሉ። በዚህ ደረጃ ካየን ይላሉ እሳቸው፣ እንደውም ቪኒሼሽም ለባላንዶር ጥሩ እድል አለው ልክ እንደባለፈው የውድድር ዓመት እጩ ባይሆንም ነገር ግን የዓለም ክለቦች ዋንጫን ካሸንፈ አትጠራጠሩ፣ እሱም የባላንዶር እጩ መሆን ይችላል ብለዋል እሳቸው። ግን ከምንም በላይ የቆጫቸው የሚመስለው የላሊጋው ፕሬዚዳንት ዣቪየር ቴባስ ራፊኒያን ትተው ላሚን ያማልን ብቻ ለባላንዶር ማለታቸው ተገቢ አይደለም እያሉ ነው። ምናልባት የባርሴሎና ደጋፊዎች የላሊጋው ፕሬዚዳንት ዣቪየር ቴባስ ክለባችሁ ባርሴሎና ላይ የሰነዘሩት ሀሳብ ተገቢ ነው ወይንስ? የእናንተን ግን ለመልከታ አጋሩን። አሌክስ ኦክስሌድ ቻምበርሊን በይፋም ከቤሺክታሽ ጋር ከተለያየ በኋላ ፈላጊ ክለቦቹ አሁን ብቅ ብቅ ማለት ጀምሯል። በተለይ ኦሊገነስ ሶልሸር ቤሺክታሽ ተጫዋቹን እንደማይፈልግ ተናግሯል፣ ወይም እንዲሸጥ ትእዛዝ አስተላልፈዋል። መዳረሻው የፕሪሚየር ሊግ ወራጅ የሆነው ክለብ ሌስተር ሲቲ ወይም በቀጣይ ዓመት ሻምፒዮንሺፕ የሚሳተፈው ሌስተር ሲቲ የተጫዋቹ ፈላጊ ነው እየተባለ ነው። ተጫዋቹ ግን እስካሁን ከውሳኔ አልደረሰም። የቀድሞ አርሰናል፣ ሊቨርፑል ተጫዋች ኦሌክሶክስሌት ቻምበሪን ከቤሺክታሽ ጋር ግን እንደሚለያይ ተረጋግጧል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ሀገር ቤት እስከ ባርማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮች ጠነቀሮች እንሻገር። በድጋሜ መልካም ቆይታ ተመኘን። የማንቸስተር ሲቲው ተጫዋች ጃክ ግሪሊሽ ክለቡን እንደሚለቅ ይፋ ከተደረገ በኋላ ፈላጊዎች ብቅ ብቅ ማለት ጀምሯል በ ዋነኝነት የጃክ ግሪሊሽ ፈላጊዎች ደግሞ በዛው በፕሪሚየር ሊግ ናቸው። ኤቨርተን በክረምት የማንቸስተር ሲቲን ተጫዋች ጃክ ግሪሊሽን ለማስፈረም ፍላጎት አላቸው ተብሏል። ሁለት በተለይም በተጫዋቹና በወኪሉ መካከል እንግዲህ ፍላጎት አለ ከፕሪሚየር ሊግ ውጭ ወጥቶ የመጫወት ነገር ግን የፕሪሚየር ሊግ ክለቦች ናቸው አሁን በትኩረት እየሰሩበት የሚገኙት። ከኤቨርተን በተጨማሪ ሌላኛው የፕሪሚየር ሊግ ክለብ ኒውካስትል ዩናይትድም ይህንን እንግሊዛዊ ተጫዋች የግላቸው የማድረግ ፍላጎት አላቸው በእርግጥ የኒካስል ዩናይትድ ቆየት ያለ ነው ይህን ተጫዋች የግላቸው ለማድረግ። ለማንኛውም በሂሳብ ደረጃ ትልቅ ልዩነት ይፈጠራል ተብሎ ይታሰባል። ኤቨርተንም ኒካስል ዩናይትድም ለሲቲ የሚያቀርቡት እንደውም የኒካስል ዩናይትድ የመጀመሪያ ፍላጎት ተጫዋቹን በውሰት የግላቸው አድርጎ የመግዛት አማራጭ እንዲካተት ነው ተብሏል። በማይሰር ሲቲ በኩል ደግሞ ተጫዋቹን በቋሚነት የመልቀቅ ውሰትም ከሆነ የመግዛት ግዴታ እንዲኖርበት ይፈልጋሉ ተብሏል። በቀጣይ ቀናት የትኛው ክለብ ቀርቦ ድርድር ያደርጋል የሚለው ደግሞ የሚጠበቀው ይሆናል ቼልሲዎች የዝውውር ጥያቄያቸው ለሁለተኛ ጊዜ ውድቅ እንደተደረገ ቀደም ባለው መረጃችን ነግረናችኋል ለማስታወስ ያክል ምናልባት የማይክ ሚኛንን ወደ 10 ሚሊዮን ዩሮ አቀረቡ ውድቅ ተደረገ 15 ሚሊዮን ዩሮ አቀረቡ 5 ሚሊዮን ዩሮ ጨምረው ውድቅ ተደረገ ምክንያቱም የስ ሚላኖች 20 ሚሊዮን ዩሮ ስለሚፈልጉ ማለት ነው ስለዚህ የቼልሲ አዲስ ተፈላጊ ግብ ጠባቂ ግን አንድ ለየት ያለ መረጃ እንንገራችሁ 2021 በፈረንጆች አቆጣጠር ከሊል ጋር የፍራንስ ሊጋ ዋንጫን አሳክቷል። በፍራንስ ሊጋ በርካታ ጨዋታዎች ክሊንሺት ያስጠበቀው ግብ ጠባቂ እሱ ነበረ። ከ10 ዓመት በኋላ ነው ማይክ ሚኛን ጋር ሌሎች የፍራንስ ሊጋ ዋንጫን ያሳኩት በርካታ ክሊንሺትም ነበረው በወቅቱ። ከዛ በኋላ በቀጣዩ ዓመት 2021/22 የውድድር ዓመት የተጫወተው በሴሪኤ ለኤስ ሚላን ነበረ። በዛን ወቅት ደም በሴሪኤ በርካታ ክሊንሺት የነበረው ግብ ጠባቂ ነው። ከ11 ዓመት በኋላ በድጋሜ የሴሪኤ ባለክብር እንዲሆን ረድቶታል። ኤስ ሚላንን ቼልሲ ትክክለኛ ሰው ያለሙ ይመስላል። ለማንኛውም በቼልሲ በኩል ሶስተኛ የድርድር ጥያቄ ወይም የዝውር ሂሳብ ይቀርባል ተብሎ ይታሰባል። መረጃው እጃችን ላይ እንደደረሰ ለቼልሲ ደጋፊዎች እንደዚሁ የምናጋራችው ይሆናል። ፍላረን ወርዝ በደረጃ ጨዋታ ላይ አራት የግብ እድሎችን ፈጥሯል። በተጨማሪም አንድ ኳስ የግብ አግዳሚ ለትሞ መልሶበታል። በጨዋታው እንዳጠቃላይ ፍለረን ወርዝ 72 ሬቲንግን የተሰጠው በዛ ላይ ደግሞ በጨዋታው በርካታ የግብ እድሎችን የፈጠረው እሱ ብቻ ነው ማለት የሱን ያክል አራት የግብ እድል የፈጠረም አንድም ተጫዋች የለም። ተጫዋቹ ከጉዳት ነፃ ሆኖ አጠናቋል። የቢንስፖርት ተንታኞች ጨዋታውን በቀጥታ ሲያስተላልፉ የነበረው ግን በፍለረን ወርዝ ብቃትና ባየር ሊቨርፑል ሰን በለጠፈበት ሂሳብ መካከል ትልቅ ልዩነት አለ ብለው ያምናሉና ሊቨርፑል ይሄውን ሂሳብ መክፈል የለበትም እያሉ ነው። ባየር ሊቨርፑል ሰን እንግዲህ በ140 ሚሊዮን ሮ ለመደራደር ነው ፈቃደኛ የሆኑት። ሊቨርፑል እስከ 130 ሚሊዮን ሮ አካባቢ አቅርቧል። ይህ ስምምነት ይፈጸም ዘንድ እንግዲህ በቀጣይ ቀናት ድርድሮች ይጠበቃሉ። ያለው የገንዘብ ልዩነት 10 ሚሊዮን ሮ አካባቢ ነው። ግን ልዩነቱ 10 ሚሊዮን ሮ መሆኑ ብቻ አይደለም። ሊቨርፑል 130 ሚሊዮን ሮ ሲደመር ጠቀማ ጠቅሙ በ140 ሚሊዮን ሮ ሊያልቅ ይችላል። የባየር ሊቨርፑልሰን ግን መነሻ ሂሳቡ 140 ሚሊዮን ሮ ሆኖም ከዛ በኋላ ነው ጠቀማ ጠቅሙ እንዲሆን የሚፈልጉትና ትልቅ የሚባል የገንዘብ ተብለው ጥሪ ሊመጣ ይችላል። ለማንኛውም ድርድሩ እንግዲህ ጀርመን ጨዋታዋን ስላጠናቀቀች በቀጠቀናት ትልቅ እልባት ይሰጠዋል ተብሎ ይጠበቃል። ሊቨርፑል ሜሎስ ኬርኪዝን ለማስፈረም ጥሩ አጋጣሚ ተፈጥሮለታል። በርንማውዞች እንግዲህ ሀገሩን አስፈቅደው ተጫዋቹን ከብሔራዊ ቡድን ውጭ እንዲሆን እንዳደረጉት ይታወቃል። በበርንማውዝ እና በሊቨርፑል መካከል እንግዲህ የሚደረገው ድርድር በበርንማውዝ በኩል ለ45 ሚሊየን ፓውንድ የሚፈልጉ ሲሆን ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ከ45 ሚሊየን ፓውንድ በታች ተጫዋቹን ለመግዛት ድርድሩ ከሰኞ ጀምሮ በይፋ ይጀመራል። ስለዚህ ሜሎስ ኬርኪስ ከብሔራዊ ቡድን ስብስብ ውጭ የተደረገው በርካታ የዜና ምንጮችም እንዳረጋገጡት ከሆነ ለሊቨርፑል ዝውውር ይረዳው ዘንድ ነው እየተባለ ነው ምክንያቱ ደግሞ በርነማውዞች ናቸው። አዲሱ ግብ ጠባቂ አርሚን ፒቺ እስከ 12 ዓመቱ ድረስ ግብ ጠባቂ ብቻ ሆኖ አልተጫወተም። ውድ ቤተሰቦቻችን አዲሱ የሊቨርፑል ግብ ጠባቂ አጥቂም ጭምር ነበረም። እናም ከኳስ ጋር ጥሩ ምቾት የሚሰማው ግብ ጠባቂ ነው። ለረጅም ጊዜ አጥቂም ግብ ጠባቂም ሆኜ እጫወት ነበረ፣ ነገር ግን አጥቂ መጫወትን እመርጥ ነበር ብሏል። ግብ ጠባቂው በቀጣይ ውድድር ዓመት በሊቨርፑል የተወሰኑ ደቂቆችን ያገኛል ተብሎ ሲጠበቅ፣ ምናልባትም ከኳስ ጋር ያለውን ምቾት በደንብ የምንመለከት ይሆናል። ግን አርኔ ስሎት ትክክለኛ መርጫ ይመስላል ዘመኑ አሁን ግብን ብቻ የሚጠብቅ ግብ ጠባቂ አይደለም አሁን እግር ኳሱንም ወጥቶ የሚጫወት በደንብ ተከላካዮችን የሚያግዝ ግብ ጠባቂ ዘመን ላይ ደርሰናልና በተለይም ፔፕ ጋርዲዮላ በባየር ሞኒክ በነበሩ ዘመን በማኑኤል ኑዌር ያስጀመሩት ግብ ጠባቂዎች እንደ ተጫዋች ወጥቶ እንዲጫወቱ የማድረግ ክህሎት በበርካታ ክለቦች ዘንድ አሁን እንደ መስፈርት ይታያልና አዲሱ ግብ ጠባቂ አርሜኒ ፒቺ እንደዚህ አይነት ክህሎት እንዳለው ተናግሯል በቅርቡ ከሊቨርፑል ለቆ የአክስ ዋና አሰልጣኝ የሆነው ሁለተኛ ምክትል አሰልጣኝ የነበረው ጆን ሄይቲንጋ የሊቨርፑል ሶስተኛ ግብ ጠባቂ የሆነውን ቪቼል ዝላቭ ያሮስን የማስፈረም ፍላጎት እንዳለው ተዘግቧል። የኒዘርላንድ የመገናኛ ብዙሀንም አረጋግጠውታል። ይንን ስለሆነም የቀድሞ የሊቨርፑል ምክትል አሰልጣኝ ከሊቨርፑል ተጫዋች ለማስፈረም ፍላጎት እንዳለው ነው በዛሬው ዕለት ይፋ የተደረገው። ታዋቂው ትራንስፈር ማርኬት በሰራው ጥናት መሰረት የእንግሊዝ ብሔራዊ ቡድን የምድራችን ውዱ ብሔራዊ ቡድን እንደተባለ ይታወቃል። በጣም አስገራሚው መረጃ ግን በዚህ ብሔራዊ ቡድን ውስጥ ሀያ ሁለት ነጥብ አምስት በመቶን የሚሆነውን ድርሻ የሚሸፍነው አርሰናል ነው። በዋጋ ደረጃ ቡካዮ ሳካ 150 ሚሊዮን ፓውንድ፣ ዴክላን ራይስ 120 ሚሊዮን ፓውንድ፣ ሊዩስ ስኬሊ 45 ሚሊዮን ፓውንድ ወጪ ያደርጋሉና እነዚህ ተጫዋቾች 225 ሁለ በመቶን የእንግሊዝ ብሔራዊ ቡድን ዋጋ ይሸፍናሉና የአርሰናል ስብስብ ጥራትን ማሳያ ተደርጎ ሊወሰድ ይችላል። ግን አርሰናል ይህንንም ጥራት ይዞ ዘንድሮ ሁለተኛ ሆኖ እንደጨረሰ ይታወቃል። አርሰናል ከሁለተኝነት ተላቆ ወደ ዋንጫ የመራው ዘንድ የአጥቂ ክፍሉን ለማጠናከር ደግሞ በቁርጠኝነት እየሰሩ እንደሆነ ይታወቃል። በአርሰናልናም በሌብዢንግ መካከል የቤንጃሚን ሼሽኮን ዝውውር ለመጨረስ ለተሰኞ ጀምሮ ይፋዊ ተጨማሪ ድርድሮችን ያደርጋሉ ተብሏል። የመጀመሪያው ዙር ድርድር እስከ አርብ ሲደረግ ነበረ። ዝውውሩም ወሳኝ ምዕራፍ ላይ መድረሱን አርብ በነበረውም መረጃችን ላይ ያደርሰናቸዋል። አሁን ቀጣይ ንግግር ለማድረግ ቀጠሮ የያዙት አርሰናል በቅርቡ ይፋዊ ጥያቄ ሲያቀርብ ለተጫዋቹ ምን ያህል ሂሳብ ያቀርባል የሚለው ነው። ትልቁ የሚጠበቀው አርሰናል ትኩረቱ ቤንጃሚን ሸሽኮ ላይ ነው፣ ሙሉ ለሙሉ ሌሎች ዝውውሮችን እርግፍ አድርጎ ትቶ፣ በተለይም የነጌኬሬስክንም ዝውውር። ስለዚህ አሁን አርሰናል ምን ያህል ያቀርባል የሚለው በቀጣይ ቀናት ይጠበቃል። እስከ አርብ የነበረው ድርድር ግን ሁለቱ ክለቦች አርቢ ሌምሽንግ ተጫዋሹን ለመሸጥ፣ አርሰናል ተጫዋሹን ለመግዛት ከስምነት በመረ ደረጃ ደርሰዋልና ይህን በመ በመረ ደረጃ ከስምነት የደረሱበትን ዝውውር በሂሳብ ደረጃ አርሰናል ስንት ያቀርባል የሚለው ይጠበቃል። በሌብዥንግ በኩል እስከ መቶ ሚሊዮን ዩሮ ይፈልጋሉ። ዝቅተኛው 80 ሚሊዮን ዩሮ እየተባለ ነው። በአርሰናል በኩል ደግሞ ከ60 እስከ 70 ሚሊዮን ዩሮ ይህን አጥቂ ለማስፈረም ድርድሩ ከሰኞ ጀምሮ በትልቁ ይጠበቃል። ኦዴጋርድ ለኖርዌይ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታ ላይ ሶስት ጨዋታ ሶስት ድል አምስት አሲስት አለው። የአርሰናሉ ካፒቴን በብሔራዊ ቡድን ደረጃ በጣም አስደናቂ ነው። ከፊቱ ደግሞ የሚጫወተው ኤርሊንግ ብሮት ሃላንድ ነውና አርሰናል ኦዴጋርድ ሲል በራሱ አጥቂ ማምጣት አለበት። እንደውም እነ ሪዮ ፈርዲናንድ ኦዴጋርድን ለመተቸት የማይመቸው ዘጠኝ ቁጥር በሌለው አርሰናል ውስጥ ስለሆነ ነው እና ኦዴጋርድ ጥሩ ነው ደካማ ነው ለማለት ይህ ግድ አርሰናል ንጹሕ ዘጠኝ ቁጥር አጥቂ ያስፈልገዋል ሲሉ ነበር። በብሔራዊ ቡድን ደረጃ ግን ቁጥሮቹ ይናገራሉ። ከሱ ፊት ደግሞ የሚጫወተው ተጫዋች ኤርሊንግ ብሮት ሃላንድ እንደሆነ ይታወቃል። ማይሰር ዩናይትድ በይፋ ግብ ጠባቂ ማስፈረም እንደሚፈልግ ከተናገረ በኋላ እና የአንድሬ ኦናናን ገዢ እየተጠባበቀ እንደሆነ ከተናገረ በኋላ በርካታ የግብ ጠባቂ ስሞችን ስንሰማ ነበረ። አሁን ከፍረንሳዩ ቱጃር ክለብ ፓሪሰን ዠርሜን ጋር ቆይታው እርግጥ ያልሆነው ጆንጂ ዶናረዋን በተመለከተ ለኪፕ መረጃን ይዞቷል። ግብ ጠባቂው ለጣሊያን ብሔራዊ ቡድን አጋሮች ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለው ሲነገር ስሙ አሁን በስፋት ከዩናይትድ ጋር መያያዝ ጀምሯል። በማንቸስተር ዩናይትድ ቤት ከመፈለጉ በተጨማሪ በማንቸስተር ሲቲም በጥብቅ ይፈለጋል እየተባለ ነው። ጣለን ግብ ጠባቂ ይህን ግብ ጠባቂ ለማስፈረም ዩናይትድ ግን የግድ ኦናናን መሸጥ ይጠበቅበታል። ከጃሊጂ ዶኖሮማስ ጋር ዩናይትድ ይፋ ድርድር ያደርጋሉ የሚለው የሚጠበቅ ሲሆን፣ ግብ ጠባቂው ግን ወደ እንግሊዝ መምጣት እንደሚፈልግና በእንግሊዝ ፕሪሚየር ሊግ መጫወት እንደሚፈልግ ለቅርብ ሰው መናገሩን ሌኪፓ አረጋግጧል። በዚህ ሳምንት ማለትም በተጠናቀቁ ሳምንት እስከ አርብ ድረስ ወሳኝ የሚባሉ ድርድሮች በብሬንትፎርድና በማንቸስተር ዩናይትድ በኩል ተደርጓል። ሁለቱም ብሬንትፎርድም ተጫዋቹን በመሸጥ ዩናይትድም ተጫዋሹን በመግዛት ከስምነት ደርሰዋል። ሁለቱ ክለቦች ታዲያም ይህንን ከስምነት የደረሱን የተጫዋቹን የመሸጥ እና የመግዛት ጉዳይ በገንዘብ ደረጃ ትልቅ ልዩነት ተፈጥሯል። በተለይም በማንቸስተር ዩናይትድ በኩል የቀረበው ገንዘቡ ውድቅ ሆኗል። ማንቸስተር ዩናይትድ በመጀመሪያው ዙር ያቀረበው የዝውውር ጥያቄ ውድቅ ከተደረገበት በኋላ 50 ሚሊዮን ፓውንድ ሲደመር አስር ሚሊዮን ፓውንድ የተጫዋቹ አቅም የሚጨመረው የሚጨመረውን ሂሳብ ለማቅረብ ከሰኞ ጀምሮ ይፋ ስራዎችን ይጀምራሉ ተባለው። ስለዚህም ከሰኞ ጀምሮ አዲስ ነገር በብሪያን በቤሞ ዝውውር ላይ እንደምንሰማ ነው ሚረር ስፖርት ያረጋገጠው። በእርግጥ ይህ ዝውውር የመጠናቀቅ እድሉ በጣም ሰፊ ነው። ኤስፔንም ዛሬ በፊት ገጹ ላይ ዞት ወጣው መረጃ መሰረት ልዩነቱ የዝውውር ሂሳብ ብቻ ነው። እንደሚታወቀው ብሪያን በቤሞ አስቀድሞ ከልጅነቱ ጀምሮ ለሚደግፈው ማንቸስተር ዩናይትድ ለመጫወት ፍቃዱን መስጠቱ ይታወቃል። ከዩናይትድ ውጭ ከማንም ጋር አልተደራደረም፣ ለማንም ለመጫወትም ፍቃድ እንዳልሰጠ በዚሁ ለዩናይትድ ደጋፊዎች መንገር እንወዳለን። በራፊኒያ ብቻ ይበለጣል። አዲሱ የማንቸስተር ዩናይትድ ተጫዋች ማቲያስ ኩና። ማቲያስ ኩና ባለፈው የውድድር ዓመት በሊግ መርሃ ግብሮች በአጠቃላይ 15 ግቦችን አስቆጥሯል። ከኩናሃ በላይ የሊግ ግቦችን ዘንድሮ ማስቆጠር የቻለ ብራዚላዊ ተጫዋች ከፈለግን ባርሴሎና ቤት ሄደን ራፊኒያን እናገኛለን። ከዛ በተረፈ ግን በ አውሮፓ አምስት ታላላቅ ሊጎች በርካታ ግቦችን ያስቆጠረው ማቲያስ ኩና ነው በሁለተኛነት። ማቲያስ ኩና ንጹህ የዘጠኝ ቁጥር አጥቂ ሆኖ አልተጫወተም። በአስር ቁጥር ሚና ነው አብዛኛውን የወልቭስን ጨዋታ የተጫወተው። ቀጣይ ውድድር ዓመትም ማንቸስተር ዩናይትድ ውስጥ በተለይም በአስር ቁጥር ሚና በፈጠራ ችሎታ ኳስን ይዞ ፍጹም ቅጣት ምት ውስጥ በመግባትና በተለይም ደግሞ የአጨራረስ ቴክኒክ በቃቱ በጣም የተለየ ነው። በዚህ ውድድር ዓመት በብሬንትፎርድ በወልቭስ ቤት በደንብ አሳይቶናል። ቀጣይ ዓመት ይጠበቃል ማቲያስ ኩና። አሌሃንድሮ ጋርናቾ ባልታሰበ መልኩ በዚህ ክረምት ዩናይትድን እንደሚለቅ መቶ ፐርሰንት ከተረጋገጠ በኋላ መዳረሻው እርግጥ አይደለም። አሁን ታዲያ የሳውዲ አረቢያ ክለቦች ረብጣ ብራቸውን ይዘው ወደ ተጫዋቹ ሊመጡ ነው ተብሏል። እንደ ምክንያት የሆነ ደግሞ የሳውዲ አረቢያ ክለቦች የሊቨርፑል ዲያዝን ማስፈረም ይፈልጉ ነበረ፣ ግን ሊቨርፑል በዝውውሩ ላይም እንግዲህ ተጫዋቹን ከባርሴሎና ነገር አልደራደርምና ማቆየት የተሻለው ካለ በኋላ ሊዊስ ዲያዝም በሊቨርፑል ይወሰናል ቆይቴ ካለ በኋላ የሳውዲ ክለቦች እንደ አማራጭ አሌሃንድሮ ጋርናቾን ይዘውታል። አርጀንቲና የተስፈኛ እንደ አማራጭ የተመለከቱ የሚገኙት የሳውዲ አረቢያ ክለቦች በቀጣይ ቀናትም ስራዎችን ሊሰሩ እንደሚችሉ ሚረር ስፖርት ታስነብቧል። በማንቸስተር ዩናይትድ በኩል አሌሃንድሮ ጋርናቾ ቀጣይ የውድድር ዓመት የሩበን አሞሪም እቅድ አካል አለመሆኑን ነግረውት ክለብ እንዲያፈላልቅ ከነገሩት ቆየት ተብሏል። ትላንት ደግሞ ይፋ አድርገውታል። በማንቸስተር ዩናይትድ እናም በስፖርቲንግ ሊዝበን መካከል ምንም አይነት ድርድር እስከዚህ ሰዓት ባይደረግም በፈላጊ ደረጃ ግን ዩናይትድ ብቸኛው ክለብ ሆኖ ቀርቷል። እናም ትራንስፈር ኒውስ ይዞት በወጣው መረጃ መሰረት ቪክተር ጌኬሬስክን ለማስፈር የሚደረገው ጥረት በዚህ ሳምንት ትልቅ ስራ ይሰራል ብለዋል። ማንቸስተር ዩናይትድ ተጫዋቹን በዚህ ክረምት የግሉ ለማድረግ ስራዎችን ይሰራል። ዝውውሩ እስከ 60 ሚሊዮን ፓውንድ ገደማ አካባቢ ይጠናቀቃል ተብሎ ይታሰባል። በዩናይትድ በኩል የተያዘው ትልቁ ውቅር ነው። በዚህ ሳምንት እንግዲህ የዝውውር መስኮቱ ጁን ጁን 10 ይዘጋልና እስከ ጁን 10 ባሉት እንግዲህ ሁለት ተከታታይ ቀናት ዩናይትዶች በዝውውር ላይ የተለያዩ ስራዎችን ይሰራሉ ተብሎ ይታሰባል። የዝውውር መስኮቱ ተመልሶ ጁን 15 አካባቢ ይከፈታል። በርግጥ ቢዘጋም ማይሰሮ ዩናይትዶች ግን ስራዎችን ከዚህ ሳምንት ጀምሮ ይሰራሉ ተብሎ ይታሰባል በዝውውር መስኮቱ ላይ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ለእናንተ ውድ አድማጮቻችን አሰናድተን ያቀረብንላችሁ ጥንቅሬ ይመስል ነበር። ጥቂት ደቂቆችን ቆይተን እንገናኝ። እስከዛው መልካም ጊዜ